እግርን መታሸት መላ ሰውነትን መታሸት ማለት ነው ይላሉ። ከኛ ጋርም ስለሚያያዝ ነው ዛሬ። እግርን መታሸት የእንቅልፍ ችግርን በጣም ያሻሽላል። ግን የሚፈለጉት ፖይንቶች በሚፈለገው መልኩ ካልተነኩ፣ እንደውም ሰዎቹ ምን ይለውሃል መሰለህ? እንቅልፍ እምቢ አለን ምናምን። ፀጉር አስተካካይ ነኝ። ወደ ሰባት ዓመት ሆኖኛል። በማይመችም በሚመችም ሁኔታ ውስጥ ሆኜ ነው ይህን ስራ እየሰራሁ ያለሁት። ማለት ለመተኛትም ለመስራትም አልቸገርም። የምቸገረው በጣም ብዙ ጊዜ ምንድነው መቀመጥና ተቀምጦ መነሳት። ስጋዋ ላይ ግን ዝም ብሎ ጭብጥ ማለትና አንዳንዴም የማቃጠል አይነት ህመም ነው የሚባለው። የሰውነት ክፍል እንደ ማንኛውም ሰውነት ይታመማል፣ እንደማንኛውም ሰውነት ይድናል። ስትተኝም ስትቀመጭም በአግባቡ ከተጠነቀቅሽለት እና ደግሞ እግዚአብሔር ሲፈቅድ ቀጠሮ ሰተንሽ አይተንሽ ደግሞ ቢስተካከል። ምናልባት አጀስት ብዙ ጊዜ አጀስትመንት ይፈልጋል። ወደ አንድ አቅጣጫ ያፈተልክና ዲስኩ ወደ ነበረበት ካልገባ በቃ በጣም ይሄ ሽሩሩ በሉ ይላል። ልክ እንደ ውልቃት ብለሻ። ጥሩ ዜና ምንድን ነው? ዲስክ የመዳን እድሉ በጣም ሰፊ ነው። ሰውነት በአጠቃላይ የሆነ ነገር ቆርጦን ተገቢውን ጥንቃቄ ካረግንለት እንደሚድ ነው። ዲስክም መደረግ ያለበት ነገር ከተደረገለት የመዳን ዕድሉ በጣም ሰፊ ነው። ግራ እግርህ ላይ የመቆም ለምሳሌ፣ ቀኝ እግርህን ትንሽ አጠፍ አድርገህ ግራ እግርህ ላይ ብዙ የመቆም ልምድ ሊኖርህ ይችላል፣ እና በአንድ ሳይድ ሚዛንህን ወደዛ አስጨንቀኸው ነው የሚመስለኝ። ጡንቻ ከሆነ ስጋ ከሆነ ግን ከሌላ ቦታ አመኖች ደግሞ ችግሩ ምን መሰለህ፣ ከሌላ ቦታ ሪፈር ተደርገው ይመጣል። ለምሳሌ ጀርባህ አከርካሪ ላይ ችግር ይኖርና እዛ አካባቢ የተጫነው ነርፍ ይሄ በጎን በኩል ያለውን የሚቆጥ የሰውነት ክፍልን የሚቆጣጠር ከሆነ እዛ አካባቢ ላይ ሊያመህ ይችላል። ኤኒዌይስ ወገባችሁን አጠንክሩ። አንዴ ከተስተካከለ በኋላ አየህ፣ ወገብ ይሄ አከርካሪ የምንለው በሚገራርሙ ጅማቶች በሚገራርሙ ጡንቻዎች የተደገፈ ለምሳሌ የፀጉር ባለሙያዎች ረጅም ሰዓት ይቆማሉ። ረጅም ሰዓት ስለሚቆሙ ወገባችሁ፣ መቀመጫችሁ፣ እግሮቻችሁ በጣም ጠንካራ መሆን አለባቸው። አለበለዚያ ደካማ ከሆኑ አከርካሪውን በደንብ ስለማይደግፉት በቃ ቶሎ ድካም ይሰማል። ሌላው ደግሞ ከውሃ ጋር አሁን ፀጉር ቆራጭ ውሃ መጠጣት ምናምን የሚባለው ነገር አለ። ውሃና መቆም የሚያያይዘው ነገር ምን አለ? ከተነሳወጡ ቁጥር ከጀርባዬ ጀርባ ነው ገቤን፣ ትንሽ የመጠዝጠዝ ባህሪ አለው አልፎ አልፎ ማለት ነው። ውሃ ካለመጠጣቴ ነው ወይ ወይስ ከመቆም የመጣ ነው ምን ትለኛለህ? እስኪ ሰዓት የሚቆም ሰው ውሃ መጠጣት አለብን። በቂ ውሃ ጠጥቶ የደም ቮሊዩሙ በሰውነት ውስጥ ያለው ቮሊዩም ሰምተ ከሆነ ከዚህ እስከዚህ ነው እ የሚባለው የሰው ደም በሰውነት ውስጥ በኤግዛክትሊ እንደዚህ ነው የሚባል ነገር የለ እና ያ ስለሆነ ምንድን ነው ውሃ በቂ ውሃ መጠጣት አለበት፣ ማንኛውም ሰው በይበልጥ ደግሞ የሚቆም ሰው። ሰውሁ ደስ ብሎኛል። እናንተ የአውባት ኖሩ እኛም ተውበን መውጣት አንችልምና፣ በጣም እናመሰግናለን ወደ እኛ በመምጣት